የመአዛ አምባቸው የሽምግልና ስነ ስርዓት የቀድሞ የአማራ ክልል ፕሬዝዳንት የነበሩት የክቡር ዶክተር አምባቸው መኮንን ልጃቸው መአዛ አምባቸው ጋር ብቻ ሽምግልና ተፈጽሟል። በዚህ ልዩ ቀን መአዛ ባይኔሊና አባቷ ዶክተር አምባቸው በሰማይ ሆኖ ሲያኮሩባት፣ ሲባርኳትና ደስ ደስ ስላቸው ማሰብ አይከፋም። አባቷ በእሷ ስኬትና ደስታ በእርግጥም ይኮሩባታል። እናም የዶክተር አምባቸውን መልካም ትሩፋቶች በጣም በርካቶቹ በሆን ሰዓት እንኳን ደስ አለሽ በማለትም ነው መልእክታቸውን እያስተላለፉ ያሉት። ከዚህ በፊት እንግዲህ የአማራ ክልል ርዕሰ መስተዳደር የነበሩት በትግሉና በለውጡ ዙሪያ ከፍተኛ ሚና የተጫወቱት የአማራ ክልል ርዕሰ መስተዳደር መገደላቸው የምታውስም ነው። በጣም በሚያሳዝን ሁኔታ ይህ እንቆቅልሽ የሆነ እንግዲህ እስከ ዛሬ በርካቶችን ያነጋገረ ክስተትም ሆኗል። እንግዲህ የእሳቸው ልጅ ነች ዛሬ እንግዲህ ያው ለመዳር የበቃች በርካቶችንም ያስደሰተ ክስተት እንደሆነም ጭምር ነው የደረሱን መረጃዎች የሚያሳዩት። ሚጌታ ቦርድን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ አግኘው ለእሳታት ያሉኝ መረጃዎች ኔ መግት ስላሉ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ በፍጹም ማግኘት እንዳይረሱ። ሰላም ቆዩልኝ።